ደሞዝ ማለት አለቃ ሐላማ አንድትስት የሚያደርግ አደንዛዥ መርፌ ማለት ነው። ሰላም እንዴት ነሽ? ሰላም ቆንጆ ልጅ ነሽ? አመሰግናለሁ። ፎቶ ታደርጊኛለሽ? ያ ስለዚህ አንድ ጨዋታ ጫወታ፣ እሺ እሺ። ስለዚህ ቤስት ፍሬንድ መተያት ጋር ትደውይላትና የጓደኛዋ ሰፈር ስልክሽ ቻርጅ ሊዘጋ ስለሆነ ቻርጅ እንዲያደርግልኝ እፈልጋለሁ ትያታለሽ። አምና ስልኩን ከሰጠችሽ ይሄን ይሰጣል። ግን እስቲ ሞክሪ ድልሽ አታምንሽም። ታምነኛለች አለች መስለኛል። ሀይ እንዴት ናሽ? አ ሰሚኝማ፣ የባልሽ ሰፈር ነበረ ያለሁት። ና ስልኬ ባትሪ ሊዘጋ ነው። ስልኩን ላኪልኝና ስልክ ትንሽ ቻርጅ አርጌ ልውጣ። የምሬን ነው። ስልኬ ባትሪ ሊዘጋ ነው። ምን ችግር አለው? ትንሽ ደቂቃ ቻርጅ አርጌ ልውጣ።